ይሄ ለሱ በጣም ኖርማል ነገር ነው ለወንድ አንፃር፣ እችላለሁ ግን እግዚአብሔርን በጣም ይጣፍጣል ምግቡ እና ግን አንተ ኔ ሰራሁ ስኔ ማመን አቃተኝ። እኔ እንጃ አላመንኩበትም፣ ግን ሰራው ይችላል

ከዚህ በኋላ ሃይሚ ቤት ሲሄድ የሚፈልገው አራት አይነት ምግብ ተስማማሽ ችግር የለም። ሄድ ሀይሚ በቦስ ቤት መቶ ሁለት መቶ ሺህ ቪዲዮ ስለታየ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 የሆነች ነው እንግዲህ ሰርፕራይዝ በሰርፕራይዝ እየሆነ ነው የምር እና በጣም ነው ደስ የሚለው። እንግዲህ ይሄ ስቶፍ እንግዲህ የዛሬ አንድ ወር ከምናምን እንግዲህ ሀይሚዬ፣ ወይኔ ይሄ ስቶፍ እንዴት እንደሚያምሮ እያለች ነበረና ቪዲዮ ሲያየው መቶ ስልሻ ሺ ምናምን ነው ታየ ከዛ በኋላ የሳ ፍላጎት ብሩኬ ደግሞ እንግዲህ ተኝቶ አድርምኔ እውነት በጣም ነው የገረመኝ። እግዚአብሔር ማለት ቪዲዮ ሲያየው መቶ ምናምን ነው የታየና በቃ ይሄ ቪዲዮ ሁለት መቶ አይገባም ቦስ፣ ይሄ ነገር አይፈጽምም ብዬ ከዛ በኋላ ውዬ ሳላ ድሮ እንግዲህ ቪዲዮ መቶ ምናምን እንዳየውት ከዛ በኋላ ለሀይሚዬ ሂጄ ስቶፉን ገዝቼ ሰጣውት ብለዋል። እንግዲህ አይ ሀይሚዬ ኔ ውድ እንግዲህ ስቶፍ ካላት ለምን ምግብስ? እኔ ኮ ውጭ የምትበላ መስሎኝ ነው። እናንተ እንደዚህ ቃጫጫ የምትሆኑ ልጅቷ፣ የምሬን ነው ምላችሁ። ወይኔ ያ ሰውዬ አልተዋትም እንደ ሀይሚ ከያ ነገሮች ሳይፈጠሩባት በፊት እኮ በጣም ፊቷ ሁሉ ሞላ ያለ ነበረና ና እኔ እንጃ። ሃይሚ የሆነ ነገር እያሰበች ነው፣ እርግጠኛ ነኝ። አሁንም ያልተላቀቀች ነገር አለ ብዬ ነው ማስበው ማርያም። ምክንያቱም እንዲማያስጨናንቃት አንድ እኔ በህይወቴ ማለት ነው ሲጨናነቅ ይከሳሉ፣ ካልተጨናነኩ ግን እወፍራሉ። የእውነት ማለት አንድ ሰው ጭንቀት ካለ የሚያስቡ በቃ ጥዋት፣ ማታ፣ ለሊት የሚያንሰላስሎ ችግር ካለ ካም አብላታውና በእጃችሁ እንደዚህ እንደዚህ የሆነ መዳበራ ውስጥ የሆነ ነገር ስትከቱ እንዴት ነው እንዴት እንደዚህ በእጃችን የምንጠቀጥቀው ነገር እንደዛ ራሱ ብትጠቅጥቁባት ማለት ነው መቼም አይወፍርም። መቼም ማለት ነው የሆነ ጭንቀት የሆነ የሚያስቡ ነገሮች የሚያስጨናንቁ ነገሮች ሰው ካለ መቼም ለመወፈር ብዙ አመት ራሱ ሊፈጅበት ይችላል። ምክንያቱ ማለት ነው ያስ በላ ይጨናነቃል። ያ ጭንቀት ምንድን ነው ህሊናውን የበላ ሞራሉን ያደከመ። ሲጋችን ደግሞ ታቃላችሁ፣ አእምሯችን ፈታ ፍሬ ሲሆን ነው የምንወፍረው ታቃላችሁ። እና አንድ ሰው ጭንቀት በቃ አለ ያደለ ጠዋት ማተ ሳይል የሚያወጣ የሚያወርደው ነገር ካለ ማቼ ማቼም አይወፍርም። ሀይሚዬ እንግዲህ እንደዛ ነገር የሚያስጨናንቃት ነገር የሚኖር ይመስለኛል እኔ እውነቱ ስነግራችሁ ማለት ነው። እና እግዚአብሔር እንግዲህ ከጭንቀትና ከሀሳቡ ያላቅቃት ምን ታስባለች እንጂ አሁን ብሩኬ አጠገቡ ነው አለው። እንግዲህ የሚያስቸግራት ነገሮች በሙሉ ብሩኬ እንደሚችለው እግዚአብሔር ነው ምላችሁ እሱ ራሱ በአንድ በታ ተነግረኛለች ነግረኛለች እኔ ማለት ነው አንድ ነገር ሲቸግረኝ አንድ ነገር ሲጎልብኝ እኮ ብሩክ ያጠገብያለሁ ብላኝ ነበረ። ይሄ ነገር ካለችኝ ሁለት ወርም አይጎላም። እና እንዲህ መጨናነቀው በሌላ ነገር የሚያስጨናንቅ ነገር ምን ሊኖር ይችላል ብላችሁ ታስባላችሁ? ነው እኔ የገረመኝ ማለት እንደዚህ ክስት የሚያደርጋት ነገር አንዳንድ ሰዎች ተፈጥሮ ነው፣ ግን ሀይሚዬ ከዚህ በፊት እንዲህ አልነበረችም። ፊቷ ራሱ እንዲህ አልነበረም። ከዚህ በፊት በጣም ወፍረም ነበር። አሁን ነው ተመጦ ተመጦ። እኔው ደግሞ ይሄ እንትን እንጀራ የምትበላ መስሎኝ፣ ይሄ ምንድን ባለ ጂንሶ እንጀራ እየተሰራ ነው አሉ አዲስ አበባ ውስጥ። አዲስ አበባ ውስጥ እናንተ ጂንሶ ነው አሉ እንጀራው። እሱም በልታ በልታ ድርቅ ሚያደርጋት መስሎኝ ማርያምን ሲያስብ ነበር እና አሁን አሁን ግን ሳስቦ ልጅታ የሆነ ነገር የሚያከሳት ነገር አለ እንዴ። ምክንያቱም ማለት ነው የሚያከሳት ነገር ባይኖር ለምንድን ነው እንትን የምትሎ እንዲ መክሳቱ? ለምን አስፈላጊ ሆነ ብላችሁ ታስባላችሁ እናንተ። እኔ የሆነ የሚያስጨናንቃት ነገር የሆነ ንድትባቃ ለለ እንቅልፍ ምናሳት ነገር አለ ሃይሚዬ፣ እሷ ባትነገርም እንደዛ ይመስለኛል እና ቡሩኬ ደግሞ አሁን ፍርሻለሁ አወፍርሻለሁ አወፍርሻለሁ እያለ ልጅቷን አፍኖ ሊጋል በምግብ በሶስት ጉርሻ በሶስት ጉርሻና በአራት ጉርሻ ነው እንዴ ብሩኬ፣ ልጅቷን የምታወፍሩ? አፈናት እኮ በእናታቸው አወፍርሻለሁ እያለ ታስብለኛለ ትላለች። አይ ምንድነ ሞኝናት እንደ ልጅ ልጅ አፍኖ ሊገላት ነው እንኬ ውሃ ነገር እንዳትሆኝ እያለ ራሱ እየዘጋ ነው እና አወፍርሻለሁ ይላታል። ገና እኔ አባት መወፈሩ መልካምነት ነው ግን እንደዚያ ማጉራረስ ምግብ እኮ አለ አይደለም እንደዚህ ስንበላ ጥሩ አይደለም። የምር በጣም ጥሩ አይደለም ማለት የጠቀማት ይመስላታል ግን ጥሩ አይደለም። ምግብ እንዲመጉረሱ እንደ ጥሩነት ነገር እንዳትወሰዱ ምግብ ቀስ ቢለን አለ አይደለም በችኮላ ምናምን ሳይሆን ቀስ ብለን ምንበላ ምግብ ነው ወደ እንትናችን መሄዱ፣ ወደ ስጋችን በቃ አለድን ደስ እያለ ምገባ ነው እንጂ እንደዚህ የተጨናነቀ ሳሚ ሜቢ እኮ ግማሹ ሳታኝ ኮ ምትሙጦል ምናምን ሊሆን ይችላል። እኔና እዚህ ደግሞ መፍታ ከእጁ ከእጁ ወሰደ፣ ብሩ ገና ምግቡን ከእጁ ወሰደ መፍታ ማለት ነው። ታናደደ ሃይሚያ ሚዬ እያለ እሱ ውሃ ለሰጣት ወደዛ ዞር ስለው ከእጁ ውስድ ዳረገ መፍታዬ። ይህ መፍታ ግን ሩሩ ሰው ነው ማርያም። በጣም መልካም ሰው፣ ለሰው የሚያስብ ሰው፣ በጣም ጥሩ ሰው እግዚአብሔር በጣም ነው ደስ የሚለኝና እንግዲህ በመኪናው ተደስተ ሳንጨርሰው እንግዲህ ቡራዬ ሃይሚዬ አሁንም በጣም ልይት በሆነ ስጦታ ይመጣለ ሰሞኑን ብሏል። እንግዲህ እሱ ደግሞ ምን ሊሆን ይችላል ብላችሁ ታስባላችሁ? ቤት በቃ ሌላ ምን ሊሆን ይችላል? አሁን ስጦታ አሁን የቀራችሁ መኪና ገዙ፣ ቤት ብቻ ነው የቀራችሁ። ኦኦ በጣም ነው ደስ የምለው የምር። ይሄ ሊሆን ይችላል ብዬ አስባለሁ። እንግዲህ ምፍታዬም እያለ ይገኛል ማለት ነው አሁን እንግዲህ ቤት ገዝቶ አግብቶ ልጅ ወልዶ ትዳር መስረቶ እያለ ይገኛል ነበር መፍታዬ ማለት ነው። እንግዲህ እውነት ነው፣ ይደረጋል፣ አይቀርም። እሱ እንግዲህ ከዚህ በፊት ትምህርት ስትጨርስ ነው ሃይሚዬ ትምህርት ከጨረሰች በኋላ ተብሎ ነበረ። አሁን ትምህርት አቆማለች፣ እንግዲህ መጋባት አሁን ነው። እንግዲህ አደለም እንደናንተ እስቲ ንገር፣ አሁን ግዴታ መጋባት አለባቸው ምክንያቱ ትምህርት የለማ፣ ትምህርት የለም። እና እንደዛ ነው እላችኋለሁ። ቤተሰቦች ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ ማድረግ እንዳትረሱ። ቪዲዮ ስጀምሮ በእናታችሁ ሰብስክራይቡን ተጫኑ፣ ላይኩን ተጫኑ እላችኋለሁ። በጣም ነው መወዳችሁ፣ በጣም ነው